በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ስንክሳር ዘወርሃ መጋቢት ሰባት አንድ አምላክ በመሆን በአብ ወልድ ወመንፈስ ቅዱስም፣ መጋቢት ሰባት በዚች ቀን የከበሩ ፍልሞንና አብላንዮስ በሰማዕትነት አረፉ። ዲናው ይህም ፍልሞንም የእንድናው ገዥ በሆነ በአርያኖስ ፊት በአዝማሪነት ይጫወት ነበር ከአዝማሪው አብላንዮስም ጋራ እርስ በርሳቸው ወዳጆች ሆኑ። ለክብር ባለቤት ክርስቶስም ስለ ስሙ ምስክሮች ሊሆኑ ተስማሙ። አዝማሪው ፍልሞንም ልብሱን ወስዶ ለአብላኒዎስ ሰጠው። እርሱም የአብላኒዎስን ልብስ ለብሶ ወደ መኮንኑ ወደ አርያኖስ ገብቶ በፊቱ ቆሞ በክብር ባለቤት በጌታችን ኢየሱስ ክርስቶስ ታመነ። መኮንኑም ተመልክቶ አዝማሪው አብሎያኖስን እንደሆነ አሰበ። በፍላጻም እንዲነድፉት አዘዘ። ያን ጊዜ አዝማሪው ፍልሞን መሆኑን አውቆ እጅግ ተቆጡት። ደግሞ አብልያኖስን እንዲነድፉት አዘዘ። ሁለቱንም ነደፏቸው። አንዲት ፍላጻም ወደ መኮንኑ ተመልሳ ዓይኑን አወጣቻት። እጅግም አሰቃየችው። የከበሩ ፊልሞን እና አብላንዮስ ግን ገላቸውን ፈጽመው የሕይወት አክሊልን ተቀበሉ። በረከታቸው ከኛ ጋር ለዘላለሙ ትኑር አሜን። በዚች ዕለት ጻድቅ ንጉሥ ቴዎድሮስ አረፈ። በረከቱ ከኛ ጋር ለዘላለሙ ትኑር አሜን። ቅዱስ ቴዎዶጦስ በዚች ዕለት፣ በዚችም ዕለት ደግሞ ቅዱስ ቴዎዶጦስ በሰማዕትነት አረፈ። እርሱም ከገላትያ ሀገር የሆነ በምክርና በተግሳጽ አምልኮት እግዚአብሔርንም በማጽናት ያደገ ነው። ወደ ከሃዲ መኮንንም ሂደው የክርስቲያን ወገን እንደሆነ ነገር ሰሩበት። መኮንኑም አስረው እንዲያመጡ አዘዘ። ቅዱሱም ይህን በሰማ ጊዜ ሳይዙት ወደ መኮንኑ ሂዶ መኮንኑን እና የረከሱ ጣዖቶቹን ረገመ፣ ዘለፋቸው። መኮንኑ እሱን በማስፈራራት ሆኖ የስቃይ መሳሪያዎችን ሁሉ አሳየ። ለጣዖት እንዲሰዋ በመንገል በመሸንገል አስገደደው። ቅዱሱም ስለ ድንቁርናው ረገመው ዘለፈው። ከዚህ በኋላ የውስጥ ዕቃው እስኪምታይ ሰቅለው ጎኖቹን ይሰነጣጠቁ ዘንድ መኮንኑ አዘዘ። ከዚያም ወደ ወህኒ ቤት ይጨምሩት ዘንድ ደግሞ አውጥተው በእንጨት እንዲሰቅሉት ቁስሎቹንም እንዲያድሱ እንዲያድሱ ጎኖችንም እንዲሰነጣጠቁ አዘዘ። እርሱ ግን መኮንኑ የሚያመጣውን ስቃይ እንደምን ታደርገው በክብር ባለቤት በጌታችን ክርስቶስ በፍቅሩ ፍላጸነት ልቡ ተነድፏልና አይኖቹም ወደ ላይ ይመለከቱ ነበር። መኮንኑ ብርታቱን ባየ ጊዜ ራሱን በሰፊ እንድቆርጡ አዘዘ። ቅዱስ ቴዎዶጦስም የራሱን መቁረጥ ሰምቶ እጅግ ደስ እያለው ወጣ። ወደ እግዚአብሔርም ሲጸለይና ሲማለድ እንዲህ አለ፣ የክብር ባለቤት ጌታ ኢየሱስ ክርስቶስ ሆይ አመሰግናሃለሁ፣ እኝ ከተከታተለኝን ክፉ ነገር ሁሉ አድነኸኛልና፣ በጠላትነት የተነሱብኝንም ወደ ገሃነም አወረድካቸው፣ እነንም ከሞት በር ከፍ ከፍ አደረገኝ። ይህንን ብሎ በሰገደ ጊዜ ወታደሩም የቅዱሱን አይን ይሸፍን ዘንድ መሸፈኛ አመጣ። ቅዱሱ ይህ ሞትን ለሚፈሩ ነው፣ እኔ ግን በክብር ባለቤት በጌታዬ ኢየሱስ ክርስቶስ ስም ሞትን አልፈራም አለ። ወታደሩም ሰይፉን መዞ የከበረች የራሱን ቆረጠ፣ የሰማዕትነትን አክሊል ተቀበለ። በረከቱም በላያችን ትደር፣ ለዘላለሙ አሜን። መጋቢት ሰባት ቀን የሚከበሩ ዓመታዊ የቅዱሳን በዓላት አደቁ ኢትዮጵያዊ ንጉሥ አጼ ቴዎድሮስ፣ ቅዱስ ቴዎዶጦስ ሰማዕት፣ ቅዱስ ፍልሞን ሰማዕት፣ ቅዱስ አብላኒዮስ ሰማዕት። ወራዊ በዓላት ቅዱስ ስሉስ ቅዱስ አብ ወወልድ ወመንፈስ ቅዱስ፣ አባ ጊዮርጊስ ዘጋስጫ፣ አባ ሲኖዳ፣ የባሕታውያን አለቃ አባ ዳንኤል ዘገዳ መሲሃት፣ አባ ባውላ ገዳማዊ፣ ቅዱስ አትናቴዎስ፣ ሐዋርያው ቅዱስ አግናጤውስ ለአንበሳ የተሰጠ። በጨለማ የሚነግራችሁን በብርሃን ተናገሩ፣ በጆሮ የሚሰሙትን በሰገነት ላይ ስበኩ። ስጋን የሚገድሉትን ነፍስን ግን መግደል የማይቻላቸውን አትፍሩ ይልቅስ ነፍሱንም ስጋንም በገሃነም ሊያጠፋ የሚቻለውን ፍሩ። ማቴዎስ 10 27 እስከ 28 ጌታ ሆይ ከብልጽግናቸው ብዛት የተነሳ ብዙ መባ ካገቡት ይልቅ የድሃይቱን አነስተኛ መባ እንደተቀበለ ለሁል ጊዜ የሚያገለግሉ አእላፋት መላእክት እያሳስቡ በችግር ጊዜ የማቀርብልም ምስጋና ተቀበል። እናንተም ቅዱሳን ነቢያት፣ የወንጌል ሰባክያን ሐዋርያት፣ ሰማዕታትና ጻድቃን ፍጹማን ፍጹማን ትጉሃን መላእክት፣ ፍጹማን ደናግል፣ እንዲሁም ደጋጎች መነኮሳት ወይ ልጅ አዋቂ ሳይለይ የምንሰበስብበትን የጉባኤ ቦታ ባርከው ይህን መጽሐፍ ወረቀት ሲያዘጋጅቶ ብራና ደምጦ የጻፈውና ያጻፈው ከግእዝ ወደ አማርኛ የተረጎመውን ቃለ ንባቡን በእርጋታ መንፈስ እና በተመስቶ ህልና ያዳመጠ በደለኛን ሁሉ የሚታስምር የጌታ እናቱ በማርያም ጸሎት ኢየሱስ ክርስቶስ በአንድነት ይማረን፣ አሜን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር፣ አሜን። ይቆየ